ሰላም ጤና ስትልኝ ውድ የተከበራችሁ የሙሄ አፕ ዩቲዩብ ቻናል ተከታታዮች በያላችሁ በሰላምታ ይደርሳችሁ እያልኩኝ ሙሄ ነኝ። ዛሬም እንደተለመደ በአዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ የምንመለከተው አንድ አፕሊኬሽንን ተጠቅማችሁ እንዴት አድርጋችሁ በአንድ ወር ከአምስት ሺህ እስከ አስር ሺ ልትሰሩበት የምትችሉትን ፕላትፎርም ይዤላችሁ መጥቻለሁ። በዚህ ፕላትፎርም ከቻላችሁት ብዙ ገንዘቦችን እርን ማድረግ ትችላላችሁ። ልክ ከዚህ በፊት እንደምታውቁት እንደ ፖፖ፣ እንደ ናይኪ ጆዩ የመሳሰሉት አይነት አፕሊኬሽን ነው። እዛ ላይ የሰራችሁት ሰዎች ብዙዎቻችሁ ድንግር የሚላችሁ ብዙ ነገር የለም። ስለዚህ በዛ ተመዝግባችሁ እንዴት አካውንት ከፍታችሁ፣ እንዴት አርጋችሁ አሻራ ሰጥታችሁ፣ እንዴት ታስኮችን ማስራት ትችላላችሁ የሚለውን ነገር በዚህ ቪዲዮ የምንመለከት ይሆናል። እንግዲህ ብዙዎቻቸው እንደሚታቁት የተለያዩ አፖች አሉ። እነዚህ ሚኒ አፖች የምንላቸው እነዚህ በማስታወቂያ የሚሰሩት አፖች አሉ። እነዛ ከማስታወቂያ ያገኛሉ። ያን ያገኙትን ደግሞ በተለያዩ ታስኮች አድርጎ ለኛ ትናንሽ ዶላሮችን ይከፍሉናል። ያንን ዶላር አንድ ላይ ሰብስባችሁ ጥሩ ገንዘብ ልሰሩ ትችላላችሁ። በተለይ በተለይ ኮሚኒቲ ያላችሁ ሰዎች ቴሌግራም ቻናል፣ ቴሌግራም ግሩፕ፣ ዋትስአፕ እንደዚህም ደግሞ ቲክቶክ አካውንት ያላችሁ፣ ዩቱብ ያላችሁ በጣም ትልቅ ገንዘብ ልትሰሩበት ትችላላችሁ ትልቅ ገንዘብ ማለት ነው። ሌሎቻችሁ ደግሞ በቻላችሁ ታቀም የተለያዩ ታስኮች አሉ እዛ ላይ። እነዛን ታስኮችን በመስራት በቀላሉ ጥሩ ገንዘብ ልታገኙበት ትችላላችሁ። ምክንያቱም በአሁኑ ጊዜ አንድ ዶላር ማለት ወደ 160 አካባቢ እየተሸጠ ይገኛል። ስለዚህ 10 ዶላር እንኳን ቢሰሩት አንድ ሺህ ስድስት መቶ አካባቢ ገንዘብ ማስራት ትችላላችሁ በቀላሉ ማለት ነው። ግን እናንተ ቀልጣፋ ከሆናችሁ ብዙ ገንዘቦችን በዚህ አፕሊኬሽን ማስራት ትችላላችሁ ማለት ነው። ይህ አፕሊኬሽን ኤክሲም አፕ ትባላለች። ይችኛው አፕሊኬሽን የት ታገኙታላችሁ? እንዴት የአካውንት አከፋፈት አሳያችኋለሁ። አሻራ ሰጣጥ አሳያችኋለሁ። የምትሰሩትን ታስኮችን ነግራችኋለሁ። ሁላችሁም ወደ እዚ አፕ ገብታችሁ ስትመዘገቡ በዚህ ኢንቪቴሽን ኮድ ተጠቀሙት እንደዚህ። እንደውም እኔን ለማግኘት ከፈለጋችሁ በዚህ አይዲ ተጠቅማችሁ ሰርች አድርጋችሁ እኔን ማግኘት ትችላላችሁ። እናንተ ሆስትና ኤጀንት ሁናችሁ መስራት ትችላላችሁ። ሆስት መሆን ማለት ስለ አፕሊኬሽኑ የማታቁት ከሆነ ቀጥታ ሆስት ስር ተመዝገቡት። ምክንያቱም እነዛ ሰዎች ለእናንተ አድቫይስ ይሰጣሉ። እንዴት እንደሚሰራ ታስኮች እንዴት እንደሚሰራው፣ ዊዝዶ አደራረግ ምናምን ሁሉም ነገር ይነግራችኋል። ግን ስለ አፑ የሚታቁት ዕውቀት ካላችሁ ቀጥታ ምን መሆን ትችላላችሁ፣ ኤጀንት መሆን ትችላላችሁ። ኤጀንት ትሆኑና ሰዎችን ራሳችሁ ስር መዝግባችሁ ማሰራት ትችላላችሁ ማለት ነው። ስለዚህ ሁለቱን አማራጭ አላችሁ። ይሄንን ሁለቱን ከፈለጋችሁት በዚህ አይዲ ገብታችሁ አናግሩኝ። በቀላሉ ኤጀንት አደርጋችኋለሁ ማለት ነው። ወይም ደግሞ ሆስት አደርጋችኋለሁ። ከዛ ማታ ማታ ሁሉ ጊዜ አራት ሰዓት ሻርፕ ማለት ነው ኤክሲም አፕ ላይ ላይቭ እንገባለን። ያኔ ብዙ ነገሮችን መወያየት እንችላለን። አሁን አካውንት አከፋፈትና ቬሪፋይ አደራረግን እናያለን። ታስኮችን እናያለን። እንዴት እንደምትመዘገቡ ታሳያችኋለሁ። እስከመጨረሻ አብራችሁ ይቆዩ። ይህ ዩቱብ ስለ ኦንላይን ስራዎችና ቴክኖሎጂ ነክ የሆኑ መረጃዎችን የሚተላለፉበት ዩቱብ ቻናል ነው። ስለዚህ ሰብስክራይብ በማድረግ ፋሚሊ እንድትሆኑልኝ በአክብሮ ጠይቃችኋለሁ። አሁን ወደ ጉዳያችን እንገባለን። አሁን በቀጥታ አፑን ከየት እንደሚታገኙትና እንዴት እንደሚታወርዱት ላሳያችሁ። በመጀመሪያ ወደ ቴሌግራም ትሄዱታላችሁ። የቴሌግራም ቻናልን ሊንክ ዲስክሪፕሽን ስር አስቀምጫለሁ። በተመሳሳይ ደግሞ ቴሌግራም ከገባችሁ በኋላ በዚህ ዩዘር ኔም መጠቀም ትችላላችሁ። ዩዘር ኔሙ ስክሪኑ ላይ ያለ አት ሙሄ አፕ ብላችሁ ሰርች ብታደርጉት በቀላሉ ታገኙታላችሁ። ሙሄ አፕ ብላችሁ ሰርች ታደርጉታላችሁ። ከዛ ከሚመጣላችሁ አማራጮች ሙሄ አፕ የሚል ፕሮፋይል ያለበትን እሱ ውስጥ ትገባላችሁ። ለዚህ ቴሌግራም ቻናል አዲስ ከሆናችሁ ጆይን ማድረጋችሁ እንዳትረሱት። ምክንያቱም ካሁን በኋላ ስለ ኦንላይን ስራዎችና ቴክኖሎጂ ነክ የሆኑ መረጃዎችን እዚህ የማጋራችሁ ይሆናል። እንግዲህ አይዲውን በዚህ መጠቀም ትችላላችሁ። ወደ አፕ ስትገቡት በዚህ አይዲ ሰርች ስታረጉት ኔ ነው የምታገኙት። እንደዚህም ደግሞ ኢንቪቴሽን ኮድ አለ። በዚህ ኮድ ስትመዘገቡት ደግሞ ጊፍት ይሰጣችኋል፣ ሶስት ዶላር አካባቢ ጊፍት ይሰጣችኋል። ያንን ዶላር ደግሞ በሰባ ሁለት ሰዓት ውስጥ ካሳደጋችሁት አስር ዶላር በቀጥታ ማውጣት ትችላላችሁ። ስለዚህ ዳውንሎድ የምትላለች ዳውንሎድ ኤክስሚ ነው የምትላለች እሷ ላይ ክሊክ ታደርጉትና ዳውንሎድ ታደርጉታላችሁ። ቀጥታ ዳውንሎድ ስታደርጉት ወደ ፕሌይ ስቶር ወይም ደግሞ ወደዚህ ይወስዳችኋል። ወደዚህ የሚወስዳችሁ ከሆነ በዚህ አቅጣጫ የሚያመጣችሁ ከሆነ እዚህ አንድሮይድ የምትላለች አንድሮይድ የምትለው ላይ ክሊክ ታደርጉትና አፕሊኬሽኑን ዳውንሎድ አድርጋችሁ ታወርዱታላችሁ። አፕሊኬሽኑ ቀጥታ ከዚህ ማውረድ ትችላላችሁ። ከዛ እዚ ላይ እንደምትመለከቱ ዳውንሎድ የምትል አማራጭ ትወጣለች። ዳውንሎድ የምትለው ላይ ክሊክ ታደርጉትና ወደ ዳውንሎድ ታደርጉታላችሁ። ከዛ እዚ ላይ እንደምትመለከቱ ዳውንሎድ እያደረገ ይገኛል። ዳውንሎድ አድርጎ ሲጨርስ ልክ ከጨረሰ በኋላ በዚ ዳውንሎድ ኮምፕሌት ካላችሁ፣ እስክሪናችሁ ስክሪናችሁን ሼር ታደርጋችሁ። ከዛ ይሄኛው ላይ ክሊክ ታደርጉታላችሁ። ከዛ ከስር ኢንስታይል የምትል አማራጭ ትመጣለች። ኢንስታይል የምትሎ ላይ ክሊክ ታደርጉታላችሁ። ከዛ ኢንስታይል ማድረግ ይጀምራል። ቀጥሎ ኦፕን የምትል አማራጭ ትመጣለች። ኦፕን የምትል ላይ ክሊክ ታርጉትና ወደ አፑ ትገባላችሁ። ልክ ወደ አፕ ስትገቡት በእንደዚህ ነው የሚያስገባችሁ። ከዛ እዚህ ላይ እንደምትመለከቱት ኢንተርፌሱ ይሄን ይመስላል። ብዙ ኢትዮጵያኖች የሉም። ስለዚህ ኢትዮጵያኖች አሁን አሁን እየገቡት ያሉት። አሁን ሚ ምትል አማራጭ አለች። ሚ ምትል አማራጭ ላይ ትገባላችሁ አካውንት ለመክፈት። ቀጥሎ ደግሞ በዚህ ይመጣላችኋል። ዩ አር ኖት ሎግ ኢን ይላችኋል። ስለዚህ ጎ ቱ ሎግ ኢን ምትሉ ላይ ክሊክ ታደርጉትና ቀጥታ ወደዚህ ይወስዳችኋል። እዚ ላይ እንደምትመለከቱት ሎጊን ዊዝ ጎግል የሚልና ሎጊን ዊዝ ፌስቡክ አካውንት የሚል አለ። ስለዚህ እናንተ ደግሞ እዚ ቲክ መደረጋን ቼክ አድርጉት። አይ አም ኦቨር 18 ኢየርስ ኦልድ ኢየርስ ኦልድ ነው ማለት ነው። ቺንቲ ካድርጉት፣ ከዛ እኔ ሪኮመንድ የማደረጋችሁ ኢሜል ስለሆነ ሎጊን ዊዝ ጎግል የሚል ላይ ክሊክ ታደርጉታላችሁ። ከዛ ቀጥሎ ኢሜል ያማረጣችኋል። እናንተ የምትፈልጉትን ኢሜል ትመርጡታላችሁ። ተረጣችሁ በኋላ አይ አግሪ ኢን ዘ ሼር የምትሉ አማራጭ አለች። እሷ ላይ ክሊክ ታደርጉታላችሁ። ቀጥሎ ደግሞ ወደዚህ ኢንተርፌስ ይወስዳችኋል። እዚህ ላይ ፕሮፋይላችሁ ማስገባት ማስቀባት ትችላላችሁ። ቼንጅ አቫታር ምትለው ላይ ክሊክ አርጋችሁ ከጋላሪያችሁ ወይንም ደግሞ ከስልካችሁ የፈለጋችሁትን ፕሮፋይል ማድረግ ትችላላችሁ። ኒክ ኔም የሚል አለ። የመጠሪያ ሲሙን ታውጡታላችሁ። ለምሳሌ ቀጥታ የሚወስደው ያ ኢሜል ላይ ያለው ሲም ነው። እናንተ ይህንን ይሄንን አጥፍታችሁ ሌላ ማውሰድ ትችላላችሁ። እዚህ ላይ እንደምትመለከቱት ደግሞ ጀንደር የሚል አለ። ሜል ነው። ስለዚህ እናንተ ደግሞ ፊሜል ከሆናችሁ ወይም ሴት ከሆናችሁ ፊሜል ብላችሁ ትመርጡታላችሁ። ኢንቪቴሽን ኮድ ያልኳችሁ ስክሪኑ ላይ የሚታዩትን እስኪ ኢንቪቴሽን ኮድ እዚህ ቦታ ላይ ታስገቡታላችሁ። ኢንቪቴሽን ኮዱን ተጠቀሙት። ምክንያቱም ኢንቪቴሽን ኮዱን ከተጠቀማችሁት ሶስት ዶላር ይሰጣችኋል። ወይም ከሶስት እስከ ሰባት ዶላር ማግኘት ይችላላችሁ። ልክ እንደ ድል ማለት ነው። ከዛ ሬጂስተር የምትለው ላይ ክሊክ ታደርጉታላችሁ። ቀጥሎ ደግሞ አካውንቱን እየከፈታችሁ ስለሆነ አለው ትላላችሁ። ከዛ እዚህ ላይ እንደምትመለከቱት እቺ ስፒን ትመጣለች። እቺ ስፒን ካልመጣች እንዴት እንደምታገኙት በኋላ ላይ አሳያችኋለሁ። እቺ ስፒን የሚጥሎ ላይ ክሊክ ታደርጉትና ስፒን ታደርጉታላችሁ። ከዛ እዚህ ላይ የተቀመጡትን ዶላሮች መካከል አንዱን ታገኙታላችሁ። ለምሳሌ ሶስት፣ አራት፣ አምስት፣ ስድስት አለ። ከነዚህ መካከል የናንተ እድል የሆነው ዶላር ታገኙታላችሁ። ይሄ ዶላር ደግሞ ለምን እንደሚጠቅማችሁ አሳያችኋለሁ። ከዛ አሁን እንዴት አድርጋችሁ ቬሪፋይ እንደምታደርጉት ላሳያችሁ እዚህ ሜኑ ላይ ከገባችሁ በኋላ ከዛ እዚህ ላይ እንደምትመለከቱት ስትሪም ሴንተር የምትላለች እሷ ላይ ክሊክ ታደርጉታላችሁ። እዚህ ላይ የምትመለከቱት ደግሞ እዚህ ላይ መመልከት ትችላላችሁ። ኮምፕሌት ዘ ፎሎዊንግ ሰርቲፊኬሽን ቱ ቢ የፊት አሻራችሁን ትሰጡታላችሁ። ከዛ ደግሞ የፊት አሻራ ስትሰጡት እቺ ኮምፕሌት ትሆናለች። መሃል ላይ ያለችው የመጨረሻ ደግሞ ኮምፕሌት አካውንት ሎጊን ፓስወርድ ሲቲንግ ይላል የራሳችሁን ፓስወርድ ትፈጥራላችሁ ለዚህ አፕሊኬሽን ማለት ነው። መጀመሪያ አሻራ ለመስጠት እዚህ ላይ እንደምትመለከቱት ጎም ትላለች። የፊት አሻራ ለመስጠት ጎም ትሎ ላይ ክሊክ ታደርጉታላችሁ። ከዛ እዚህ ላይ እንደምትመለከቱት ሪል ፐርሰን ቬሪፊኬሽን ዊል ቢ ሶን ይላል ስለዚህ ፌት አውቶሊቲኬሽኑ ነው የሚተሰጡበት ወይንም ደግሞ የፌት አሻራ የሚተሰጡበት ነው ለማስጠት ደግሞ እዚ ስታርት ቱ ሰርቲፊኬት የሚጥላለች ስታርት ቱ ሰርቲፊኬት የሚጥለው ላይ ክሊክ ታደርጉታላችሁ ከዛ የፌት አሻራ ነው የሚተሰጡት ከዛ እዚ ላይ እንደምትመለከቱት ፖዚሽን ዩር ፌት ኢንቱ ፎርሙላ የፌታችሁን እዚ ኪቦርድ ውስጥ ማግባት አለበት የናንተ የፊት ፖዚሽን ኪቦርድ ውስጥ ማግባት አለበት እዚ ላይ መሳሰተ የለባችሁ ሁለት መስራታዊ ነገሮች ልንገራችሁ አንደኛ በደንብ ብርሃን ያለበት ቦታ ላይ አሻራውን ስጡ፣ የፊት አሻራውን ሲሰጡ። ሌላኛው ደግሞ ሙሉ ፊታችሁ እንድታይ አድርጋችሁ እዚህ ክብ ውስጥ አስገቡት፣ ፈርሞ ውስጥ አስገቡት። ከዛ አሻራ ተሰጡታላችሁ። ልክ እንደምትመለከቱት እየሰጠውት ይገኛል። እዛ ውስጥ ልክ ሲገባ እዚህ ላይ እንደምትመለከቱት ፐርሰንት መቆጠር ይጀምራል። እስከ መቶ ማለት ከቆጠራ በኋላ ሰክሰስፉል ይላል። ተጀመረ እንግዲህ ሰርቲፋይድ ይላቸዋል። ሁለተኛው ደግሞ ኮምፕሌት ይላል። በዚህ ሰዓት ማለት ነው አንዳንድ ሌቪል አስር ለመድረስ ማለት ነው። ከዛ ኮምፕሌት አካውንት ሎጊን ፓስወርድ ሴቲንግ የሚለው አሁን ፓስወርድ ትፈጥራላችሁ። እሱን ለመፍጠር ደግሞ ቦን ትላለች። ቦን ትሎ ላይ ክሊክ ታደረጉታላችሁ ከዛ ይሄኛው ኢንተርፌስ አይታያችሁም፣ ምክንያቱም ለሰኩሪቲ ሲባል ማለት ነው። አሁን ነግራችኋል የመጀመሪያ ቦታ ላይ የራሳችሁን ፓስወርድ ታስገቡታላችሁ። ሁለተኛ ቦታ ላይ ፓስወርድ ታስገቡትና ኮንፈርም ታርጉታላችሁ። ሁለቱም ቦታ ላይ እናንተ ማስገባት ያለባችሁ ከ6 እስከ 20 የሆነ መረሳት የሌለበት ፓስወርድ ታስገቡታላችሁ። እዛ ውስጥ መካተት ያለባችሁ ፊደልና ቁጥር ብቻ ነው። ሲምቦል እንዳታስገቡት፣ ቁጥር ሌተር አስገቡት። ከዛ በኋላ የራሳችሁን ፍጠሩትና ከዛ ኮንፈርም አድርጉት። የአካውንት አከፋፈት ይሄኛውን ይመስላል። አሁን ደግሞ እንዴት አድርጋችሁ ሆስትና ኤጀንት መሆን ትችላላችሁ የሚለውን ነገር አሳያችኋለሁ። እዚ አፕላይ ምትላለች፣ አፕላይ ምትላለች እሷ ላይ ክሊክ አድርጋችሁ የኔን ስክሪኑ ላይ ምታዩትን አይዲ ሰርች ስታደርጉት በቀጥታ ምን ታገኙታላችሁ ማለት ነው የኔን ፕሮፋይል ታገኙታላችሁ። ከዛ ሜሴጅ ምትላለች፣ ሜሴጁ ላይ ክሊክ አድርጋችሁ ኤጀንት አድርገኝ ወይ ደግሞ ሆስት አድርገኝ ብላችሁ ሴቭ ማድረግ ትችላላችሁ። ሆም ላይ ያላችሁት እዚ ላይ ሰርች ታድርጉታላችሁ ኤጀንቲ መሆን የምትፈልጉ ሰዎች ማለት ነው። እዚህ ላይ ክሊክ ታድርጉትና የኔን ምን ታስገቡታላችሁ? አይዲውን ታስገባታላችሁ፣ የኔን ትክክለኛ ታስገባላችሁ። ከዛ ሰርች ታደርጉታላችሁ። ከዛ ቀላሉ ለምሳሌ የኔ ሙሄ ይመጣላችኋል ማለት ነው። በዚህ ሁኔታ ሙሄ ይመጣላችኋል። ከዛ ምን ታርጉታላችሁ? እዚህ ላይ ካሉት ከታች ላይ ክሊክ ታድርጉትና ላይቭ የኔ ጋር ትገባላችሁ። እዚህ ላይ ክሊክ አድርጋችሁ ላይቭ እዚህ ላይ ይመጣላችኋል። እዚህ ላይ ነው የሚመጣው። እዚህ አካባቢ ላይቭ ቀጥታ መግባት ትችላላችሁ። ወይስ ታርጉታላችሁ፣ እዚህ መመዝገብ ከፈለጋችሁት እዚህ ሞ ነው የምትላለች እሷ ላይ ክሊክ ታደርጉትና ሴንድ ሚሴጅ አለች ከታች ሚሴጅ ምትላለች ሴንድ ሚሴጅ ምትለው ላይ ክሊክ ታደርጉትና ኤጀንት አድርገኝ ወይንም ደግሞ መዝግበኝ ብላችሁ እዚ ላይ ትጽፉልኝ ትጽፋላችሁ። ወደኔ ሚሴጅ ይደርሰኛል። ከዛ እናንተን መዘግባችኋለሁ ማለት ነው። ኤጀንት መሆን የምትፈልጉት ኤጀንት ሆስት ሆናችሁ እኔ ጋር ማስራት የምትፈልጉት በዛ መንገድ ነው ማለት ነው። የአካውንት አከፋፈት ይሄኛውን ይመስላል ቅድም የነገርኳችሁ ማለት ነው እዚህ ላይ እንደምትመለከቱት ብዙ ኢትዮጵያውያን አሉ አሁን እየገቡት ያሉት የተለያዩ ኤጀንቶች አሉ አሁን አሰራሩ ላሳያችሁ አሁን ትክክለኛ አካውንት ነው ይሄኛው ቅድም አከፋፈቱ ላሳያችሁ ያለው አሁን በትክክለኛው ላይ ላሳያችሁ መጀመሪያ ልክ እንደገባችሁ ማስራት ያለባችሁ ቬሪፋይ ካደረጋችሁ በኋላ ቬሪፋይ ለማድረግ እንደ ቅድም እንደነገርኳችሁ እዚህ ላይ ክሊክ ካደረጋችሁ በኋላ እዚህ ከታች ወረድ ሲትሉት እስትሪም ሴንተር የምትላለች እሷ ላይ ነው ቬሪፋይ የምታደርጉት። እዚህ ሆም ላይ እያላችሁት አንድ ነገር ላሳያችሁ። መጀመሪያ አካባቢ ስፒን ስታደርጉት ወይም ደግሞ መጀመሪያ ስፒን ካልመጣላችሁ እዚህ ትመጡትና አስር ዶላር የምትላለች የስፒን ምልክት ማለት ነው እሷ ላይ ክሊክ ታደርጉትና እችኛው ላይ ስፒን ታደርጉታላችሁ። እንደ እኔ አይመጣላችሁም እኔ ስፒን ስላደረግኩት ነው። ስፒን ታደርጉታላችሁ ከዛ ከሶስት እስከ ስድስት ዶላር መካከል አንዱ እድል ይደርሳችኋል። እኔ ለምሳሌ በዚህ ለምሳሌ ይህ ስፒን አድርጌ ያገኘውትን ላሳያችሁ። ለምሳሌ ስፒን አድርጌ ያገኘውት ለምሳሌ ሶስት ዶላር ነው። ስለዚህ እዚህ ደግሞ 0.5 0.7 0.0 አሁን 0.1 0.7 አንድ ዶላር ያገኙበታል። እዚህ እዚ ደግሞ ዌቲንግ የሚል አለ። እነዚህ ቬሪፋይ ያላደረጉትም እነዚህን ቬሪፋይ ሲያደርጉ ይሰጠኛል። ስለዚህ እነዚህ ደግሞ ምን እንደሆነ ልንገራችሁ። እዚህ ላይ ከገባችሁ በኋላ ስፒን አድርጋችሁ እዚ ያገኛችሁትን ያስቀምጠላቸዋል በፐርሰንት እዚህ ደግሞ ይቀመጣል። ይሄኛው ማለት ልክ 72 ሰዓት ከማለቁ በፊት ለምሳሌ የኔ 72 ሰዓት ለማለቅ ኤስፓየርድ ለማድረግ 11 ሰዓት ይቀረኛል። በዚህ 11 ሰዓት ውስጥ የቀረውን ዶላር አስር ከሞላችሁ፣ ቀጥታ ማውጣት የምትችሉት ነው። ቀጥታ ማውጣት ትችላላችሁ። እዚህ ድሮ ማድረግ ትችላላችሁ። ይሄኛው ማለት ነው። ባለሱ የት እንደምታገኙት አሳያችኋለሁ። አስሩን ከተሰጣችሁ ላይ ለማስራት ደግሞ የምታረጉታላችሁ። ከተሰጣችሁ ላይ ሌላ ተጨማሪ ለማግኘት ለምሳሌ እኔ 0.02 ያገኘሁበት 0.02፣ እዚህ እዚህ፣ 0.04፣ 0.02። እንደዚህም ደግሞ አንድ ዶላር የተሰጠኝ ቦታ አለ። ለምሳሌ ወጣችሁ፣ ወረድ እንበልና አሳያችኋለሁ። ለምሳሌ 0.8 አለች እዚህ ደግሞ ከአንድ ሰው አንድ ዶላር ያገኛሉ፣ ከዚህኛው ሰው ስለዚህ እነዚህ ሰዎች ምንድናቸው የሚሉን፣ አሁን ለንገራችሁ እንዴት እንደምታገኙት ኢንቫይት ፍሬንድ ቱ ሄልፕ ይላል። እሱ ላይ ክሊክ ታደርጉትና እቺን ኮፒ አድርጋችሁ ለሰዎች ስትጋብዙት የቀሩ ዶላር ታገኙታላችሁ። የቀረውን ዶላር በ72 ሰዓት ውስጥ ብዙ ሰው መጋበዝ ከቻላችሁ እችኛው አስር ትሞላለች። 10 ለማውጣት ለምሳሌ አንድ ለጥብ 21 ዶላር ይቀረኛል፣ 10 ለማውጣት ስለዚህ፣ እቺ ሰዓት ከማለቋ በፊት ለሰዎች ኢንቫይት በማድረግ ተጨማሪውን አገኙት። ከዛ በኋላ ኤክስፓይር ቢስ ስለሚያደርግ ማለት ነው ከጨረሳችሁ በኋላ ኮንግራቹሌሽን ይላችኋል፣ ታወጡታላችሁ ማለት ነው። አሁን ደግሞ አሰራሩን ላሳያችሁ፣ አሰራሩ የምትሰሩበት አቅጣጫ ላሳያችሁ። እዚህ ላይ እንደምትመለከቱት ከሚመጡት አማራጮች መካከል እዚህ ሲቲንጎቹ ልንገራችሁ። ሆም የሚል አለ። ሆም ላይ ሰዎች ጌም ሲጫወቱ እዚህ ላይ ጌም የሚል አለ፣ ቮይስ የሚል አለ፣ ፓርቲ የሚል አለ። ስለዚህ ፓርቲ ላይ መግባት ከፈለጋችሁ ገነሲ ፓርቲ ላይ

ስለዚህ አሁን ላይቭን እንግባ። ስታርት ቮይስ ቻት ላይቭ ይላል። እሱ ላይ ክሊክ ታጉትና ቀጥታ ወደ ላይ ወደ ላይቭ በዚህ መልክ ያስገባችኋል። አሁን ላይቭ ገብቻለሁኝ። እዚህ ላይ ማይክሮፎኑ አይሰራም፣ በሌላ ስልክ ቀሪጬ ነው አይሰራም። በዚህ ጊዜ እዚህ ላይ ነው የሚሰራው ማለት ነው። ስለዚህ እነዚህ ማይክሮፎኖች፣ ይሄ የሩም ድምጽ ነው። ሩም ላይ የሚመጣው የራሳቸው የሚታወጡትን ድምጽ የሚተዘጉበት የሚከፍቱበት ነው። እዚህ ሜሴጅ የሚተነቡበት ቦታ ነው። የተለያዩ ነገሮች አሉ። እነዚህም ደግሞ እዚህ ጊፍት መስጠት ከዛ እሱ ላይ ክሊክ ታደርጉትና ለምሳሌ ለራሴ ሊስት እኔ ለራሴ ከነዚህ መካከል ከነዚህ መካከል ሁሉም የተለያዩ የዳይመንድ መጠን አላቸው። ለምሳሌ መቶ ልስጦ መቶ ምርጥና ከዛ እዚህ ላይ የሚመጡ ሰዎች አሉ ኦል ካደረጋችሁ ለሁሉም ሰው መቶ መቶ እየሰጣችሁት ነው ማለት ነው። ስለዚህ እችኛውን ኦፍ ካደረጋችሁ ደግሞ እዚህ ላይ የፈለጋችሁትን ሰው ብቻ ቲክቲክ እያደረጋችሁ መስጠት ትችላላችሁ። ከዛ እኔ ኦን ላድርጉ እና ከዛ ሴንድ ላድርጉ። አሁን ሴንድ ሳድርግ እዚህ ላይ ኮምቦ ይላል። ስለዚህ መቶ ይጨምርልኛል ማለት ነው። ለእናንተ ለማሳየት ነው። እዚህ ላይ መቶ ሰጥቶኛል ማለት ነው። ስለዚህ መቶ ጊፍት እንደዚህ መስጠት ትችላላችሁ። ጊፍት ሌሎች ሌሎች ነገሮች አሉ። ሌላ ጊዜ በዝርዝር የምንመለከት ይሆናል። እዚህ ላይ ደግሞ የተለያዩ ሲቲንጎች አሉ። ሙዚቅ መጫወት ትችላላችሁ። ሲቲንጎች ባክግራውንድ ማስተካከል ትችላላችሁ። የተለያዩ ነገሮች ነገሮች ማስተካከል ትችላላችሁ እዚህ ላይ ማለት ነው። ስለዚህ አሁን እንውጣና ማውጣት ስትፈልጉት እዚህ ላይ ለአንድ ሰዓት ስትቀመጡት አንድ ሺ አሚታይስት ይሰጣችኋል አሚታይስት የሚን እንደሆነ በኋላ ላይ ነግራችኋሉ። አሚታይስት ይሰጣችኋል። እንደዚህም ደግሞ ሁለተኛ ሰዓት ስትደግሙት አሚታይስት ይሰጣችኋል። እሱም በኋላ ላይ ያሳያችኋል። ላይቭ አካባቢ ይኛውን ይመስላል። አሁን ንውጣና አንዳንድ ነገሮች ላሳያችሁ። ለበለጠ ግን ኢንፎርሜሽን ከፈለጋችሁ በእኔ እዚህ ላይ የምታዩትን አይዲ ሰርች አድርጉትና በዛ ግቡት። ቀጥታ እዛ ላይ ኢንፎርሜሽን ታገኙታላችሁ። ሚ ሚሎ ላይ ከገባችሁ በኋላ እዚህ ላይ ነው ትልቁ ነገር የሚሰራ እዚህ ታስክ ሴንተር እና ስትሪመር ሴንተር አለ። ታስክ ሴንተር ማለት ሴንተር አለ። ታስክ ሴንተር ማለት ታስክ ሴንተር ላይ ስትገቡ ዴይሊ ታስኮች አሉ፣ የተለያዩ ታስኮች አሉ። እነዚህም በዝርዝር በኋላ እዚ የአንደኛ ቀን ሲሆን ሳይን አፕ ማለት ሰዎች ደግሞ ስለዚህ በኋላ እሷ ላይ ላይ ገብታችሁ እዚህ ትቀመጣላችሁ። ለምሳሌ በዛ ላይ ላይ ከገባችሁ በኋላ እዚህ ጎን ይትላለች። እሷ ላይ ክሊክ አድርጋችሁ ለ60 ደቂቃ ስትቀመጡት 1000 አሚታይስት ይሰጣችኋል። እንደዚህም ደግማችሁ ከገባችሁ፣ ድጋሜ ሁለተኛ ሰዓት ከገባችሁ ሁለት ሰዓት ነው መቀመጥ የሚቻለው። አንድ አንድ ሰዓት አከፋፍላችሁ በፈለጋችሁት መግባት ትችላላችሁ። ሰዓት ደግሞ እዚህ ላይ ይቆጥራችኋል። አሁን ለምሳሌ ከ60 60 ይለኛል ማለት አይደለም። እኔ እናንተ ጋር የደረሳችሁበትን እዚህ ማየት ትችላላችሁ። ከዛ አንድ ሺ አመት አይስት ደግሞ ድጋሚ ይሰጣቸዋል። ሁለት ሺ ማግኘት ይችላላችሁ። ኤክስትራ ሳላሪ የሚባል አለ ደግሞ ተጨማሪ ለሰባት ቀን የሚቆይ ሰዎችን ኢንቫይት በማድረግ እና እንደዚህም ደግሞ ከኮይን ሲለሮች ኮይን ስትገዙት ወይም ደግሞ ዳይመንድ ስትገዙ አንድ ሺ አምስት መቶ ዳይመንድ ትገዙት አላችሁ ያንን ስትገዙት ቀጥታ እዚህ የሚሰጣችሁ ምን አለ ማለት ነው፣ ታይ አሚታይስ አለ። እሱን ሁለት ሺ ሁለት ሺ ይሰጣችኋል። ስለዚህ ሪሲቭ ማድረግ ነው። እዚህ ለምሳሌ እኔ ስለገዛሁት እዚህ ሪሲቭ ላለኝ ከዛ ኮንፈርም አሁን ለምሳሌ ሶስት መቶ ሰጥቶኛል። ስለዚህ ይሄኛው ለሰባት ቀን የሚቆይ ማለት ነው። ኮንፈርም ታድርጉታላችሁ። ይሄኛው አንድ ሺህ አምስት መቶ ዳይመንድ ስለገዛችሁ ብላ ብቻ የሚታገኙት ነው። ይሄኛው ከፍያ ይጠይቃቸዋል ማለት ነው። ሶስት መቶ የኢትዮጵያ ብር ትከፍሉታላችሁ። እሱ በዝርዝር ፓርቲ ላይ ማታ ስንገባ እንወያያለን። እዚህ ላይ ደግሞ በዛ ላይ በየቀኑ እዚህ ላይ ነው ሊጋችሁን የምትሰሩት። ፖፖላይ ሰራችሁት ምናምን ታውቁታላችሁ። ስለዚህ ይሄን ይመስላል። በዝርዝር ደግሞ ማታ እንመለከታለን። አሁን እዚህ ሆም ላይ ያላችሁት እዚህ ላይ ሰርች ታደርጉታላችሁ። ኤጀንቲ መሆን የምትፈልጉ ሰዎች ማለት ነው። እዚህ ላይ ክሊክ ታደርጉትና የኔን ምን ታስገቡታላችሁ፣ አይዲውን ታስገቡታላችሁ። የኔን የኔን ትክክለኛን ታስገቡ አላችሁ ከዛ ሰርች ታርጉታላችሁ ከዛ ቀላል ነው። ለምሳሌ የኔ ሙዬ ይመጣላችኋል ማለት ነው። በዚህ ሁኔታ ሙዬ ይመጣላችኋል። ከዛ ምን ታርጉታላችሁ። እዚህ ላይቭ ካሉት ከታች ያለው ላይ ክሊክ ታርጉትና ላይቭ የኔ ጋር ትገባላችሁ። እዚ ላይ ክሊክ አርጋችሁ ላይቭ እዚ ላይ ይመጣላችኋል። እዚ ላይ ነው የሚመጣው። እዚ አካባቢ ላይቭ ቀጥታ መግባት ትችላላችሁ፣ ወይ ደግሞ ታርጉታላችሁ። እዚ መመዝገብ ከፈለጋችሁት እዚህ ሙይ ነው የምትላለች እሷ ላይ ክሊክ ታርጉትና ሴንድ ሚሴጅ አለች ከታች ሚሴጅ ምትላለች ሴንድ ሚሴጅ ምትለላ ክሊክ ላይ ከታርጉትና ኤጀንት አድርገኝ ወይም ደግሞ መዝግበኝ ብላችሁ እዚ ላይ ትጽፋላችሁ። ወደኔ ሚሴጁ ይደርሰኛል። ከዛ እናንተን መዘግባችኋለሁ ማለት ነው። ኤጀንት መሆን የምትፈልጉት ኤጀንት ሆስት መሆናችሁ እኔ ጋር መስራት የምትፈልጉት በዛ መንገድ ነው ማለት ነው። መጨረሻ ላይ ያሳያችሁ ምንድነው ዊዝ ዶሜትዱ ነው። አሁን ዊዝ ዶሜትዱ ላይ ያሳያችሁ ላይ ከገባችሁ በኋላ እዚ ላይ ዋሌት የምትለላ ላይ ከገባችሁ በኋላ ለምሳሌ እኔ ከከፈትኩት ሁለተኛ ቀኔ ነው 21000 927 አሜታይስት ሰብስቤያለሁ ዳይመንድ ደግሞ 22 ሺ አለኝ። ስለዚህ ይሄኛው ማለት ማውጣት ስትፈልጉት ምንድነው 70 ሺህ አሜታይስት ነው 70 ሺህ አሜታይስት ማለት አስር ዶላር ነው። ስለዚህ ስታደርጉት ማለት ነው ኤኛው ደግሞ ይቀየራል። ዳይመንዱን ጊፍት እያደረጋችሁ ለሰዎች ልክ ጊፍት ስታደርጉት፣ ወይም ደግሞ ወደ ራሳችሁ ጋምብል ስታደርጉት፣ ወደ ሰዎች ጋምብል ስታደርጉት እነዛ ሰዎችም ወደ እናንተ ጋምብል እንዲያደርጉ ማድረግ ትችላላችሁ። መቀያየር ማለት ነው። ከዛ ወደ አሚታይስት ይቀየራል። ስለዚህ እንደዛ ነው፣ ወይም ደግሞ ለሰዎች ጊፍት መስጠት ነው ዳይመንድ የሚጠቅማችሁ። አሜታይስት የሚባል ደግሞ ቀጥታ እናንተ ዊዝድሮ የሚታደርጉት ነው። ልክ ሌሎቹ ላይ ዳይመንድ ነው ሌሎቹ ጋር ጋር ደግሞ ኮይን ነው አይደል? ዊዝድሮ የሚታደርጉት እዚህ ላይ አሜታይስት ነው ዊዝድሮ የሚታደርጉት። ዊዝድሮ የምትሉት ላይ ክሊክ አድርጋችሁ በኋላ ደግሞ በተለያዩ አማራጮች ማውጣት ትችላላችሁ። እሱ ሌላ ጊዜ ቪዲዮ ሰራ ነው። እዚህ ሶስት ሚሊዮን አካባቢ ሰርቻ ያለኝ 21 ሺህ ማለት ነው። ስለዚህ ሰባ ሺህ ከደረሳችሁ በኋላ ማውጣት ትችላላችሁ። እንግዲህ አወጣጡን ሌላ ጊዜ የምናግራችሁ ይሆናል። በዛሬ ቪዲዮ እጅግ በቀላሉ አንድን አፕ ተጠቅማችሁ ብዙ ገንዘቦችን ልትሰሩበት የምትችሉትን አሳይቻችኋለሁ። እንደ ተጠቀማችሁበት አልጠራጠርም። ኤክሲሚ አፕ እንደ ጆዮ ላይቭ እንደ ናይኪ እንደ ብዙ ገንዘብ ልሰሩበት ትችላላችሁ። አዲስ አፕ ነው። ትንሽ ነው የቀወየው። ስለዚህ በዚህ አፕ ተጠቅማችሁ ብዙ ገንዘብ ልሰሩበት ትችላላችሁ። ተጠቀሙበት ልላችሁ ፈልጋለኝ። አስቴድ ካላችሁ፣ ጥያቄ ካላችሁ ኮመንት ስር አስቀምጡልኝ። ሁሉም ጥያቄዎች በእያንዳንዱ መልስላችኋለሁ። ቴሌግራም ቻናል አለኝ፣ ጆይን ማድረጋችሁን እንዳትረሱት። ቴሌግራም ቻናል ላይ ደሞ ምን እናስቀምጣችሁ፣ የተለያዩ ማለክቶች አሉ፣ የምትሰሩት የተለያዩ አፕሊኬሽኖች አሉ። እነዛን እዛ ላይ ማግኘት ትችላላችሁ። አዳዲስ አፕዴቶችም ካሉ እዛ ላይ የሚታገኙ ይሆናል። ስለዚህ ጆይን ማድረጋችሁን እንዳትረሱት የዛ ዛሬውን እዚህ ላይ ጨርሻለሁኝ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ እስከዛ በሰላም ቆዩልኝ እያልኩኝ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ላይ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቆየን።